ይውላችሁ ምንም አድርግ በየትኛውም ነገር ውስጥ ሁን፣ በየትኛውም ራስን በሚኮነን በኃጢአት ልምምድ ውስጥ ሁን። ወደ እግዚአብሔር መመለስን ግን ልባችን ይፈልግ። እግዚአብሔር የምህረት አምላክ ነው። እግዚአብሔር አይተወን። እንደ ሰው አይደለም። ኃጢአታችንን እየነገረ እንድንኮነን አያደርግም። ኃጢአታችንን አጽድቶ ልጆቹ ያደርገናል። ወደ እግዚአብሔር መመለስ፣ ወደ እግዚአብሔር መጠጋት እግዚአብሔር የምህረት አምላክ ነው። ዛሬ ምህረትን ያደርጋል። ቤትኛውም ነገር ውስጥ እንሆን ቤትኛውም ሲቹዌሽን ውስጥ እንሆን ቤትኛውም ውድቀት ውስጥ እንሆን ቤትኛውም አይነት ኃጢያት አእምሮአችን ሊሸክም የማይችሉ ኃጢያት ውስጥ ይኖር ሰው ይኮንናል። እግዚአብሔር ግን ምህረት ያደርጋል። ሰው ኃጢያትህን እየነገረ እንድትጽጽት ራስን እንድትጸላ ያደርጋል። እግዚአብሔር ግን ያንን አያደርግም። ልጄ ይልሃል፣ ምህረት ያደርጋል። ስለዚህ ቤትኛውም ነገር ውስጥ ሁናችሁ እግዚአብሔርን የሚፈልግ ማንነት እግዚአብሔርን የሚፈልግ ልብ ይኑረን። እግዚአብሔርን የሚፈልግ ልብ ሁልጊዜ ምህረትን ያገኛል። ሁልጊዜ የእግዚአብሔርን እርዳታ የእግዚአብሔርን እርዳታ ያገኛል። የእግዚአብሔር ጥበቃ፣ የእግዚአብሔር ምህረት፣ የእግዚአብሔር ከለላ ይሆንለታል። ስለዚህ በየትኛውም ነገር ውስጥ ሆናችሁ እግዚአብሔርን ፈልጉት፣ እግዚአብሔር ይገኛል። በልባችሁ ፈልጉት። በምትሄዱበት በምተኙበት በምትበሉበት፣ በምትጠጡበት ሁሉ እግዚአብሔርን ፈልጉት። እሱ የምህረት አምላክ ስለሆነ እንደ ሰው ስላልሆነ፣ ሰው ኃጢአትህን እየነገረ ይኮንንሃል ኃጢአትህን እያስታወሰ በደልህን እያስታወሰ ይኮንናል እግዚአብሔር ግን እንደዛ አይደለም እግዚአብሔር ኃጢአትህን አይደለም የሚመለከተው ያንተን ያንቺን የተመለሰ ልብ ስለሆነ እና ወደ እግዚአብሔር እንመለስ ልባችንን እንመልሰው ከክፋት እንመልሰው ከስድብ ከዘር ከጥላቻ ከተለያዩ አፀያፊ ከሆኑ ነገሮች ልባችንን እንመልሰው ወደ እግዚአብሔር እንመለስ ስላለው ተባረኩ መልካም